ሰላም ወዳጆች እንኳን ወደ ቻይናላችን በደና መጣችሁ ዛሬ ከመጽሐፍ ቅዱስ ውስጥ እጅግ ልብን የሚነካና ሕይወትን የሚቀይር ክፍል ይዘንላችሁ ቀርበናል በጌታችን በኢየሱስ ክርስቶስ የተሰጠውን የታላቁን ተራራ ስብከት እንመለከታለን። ይህም የማቴዎስ ወንጌል ምዕራፍ አምስት ነው። ይህ ክፍል የክርስትና እምነት መሠረታዊ መሪዎችን የያዘ ሲሆን፣ ዛሬም ድረስ ለሕይወታችን ታላቅ መመሪያ ይሰጠናል። እንግዲህ አብራችን ቆዩ። ይህንን አስደናቂ ትምህርት በጥልቀት እየተመለከተን በውስጡ ያለውን በረከትና ጥበብ አብረን እንካፈላለን። ሁሉም ነገር የሚጀምረው ኢየሱስ ብዙ ሕዝብ ሲከተሎ አይቶ ወደ ተራራ መውጣቱ ነው። በዚያም ተቀምጦ ደቀ መዛሙርቱን ማስተማር ጀመረ። ትምህርቱም የሚጀምረው ብፅዕና በሚለው ክፍል ነው። ትርጉሙም ደስተኞች ወይም የተባረኩ ማለት ነው። ኢየሱስ እውነተኛ ደስታና በረከት የት እንደሚገኝ እያሳየን ነው። በመንፈስ ድሆች የሆኑ ብፁሐን ናቸው፣ መንግሥተ ሰማያት የእነርሱ ናትና ይላል። ይህ ማለት በራሳቸው የማይታመኑ ነገር ግን ሙሉ በሙሉ በእግዚአብሔር የሚደገፉ ሰዎች ናቸው። የሚያዝኑ ብፁሐን ናቸው፣ ምክንያቱም መጽናናትን ከእግዚአብሔር ያገኛሉ። የውሃዎች ምድርን ይወርሳሉ። ጽድቅን የሚራቡና የሚጠሙ ይጠግባሉ። የሚምሩ ምሕረትን ያገኛሉ። ልበ ንጹሐን እግዚአብሔርን ያያሉ። የሚያስታርቁ ደግሞ እግዚአብሔር ልጆች ይባላሉ። እነዚህ ሁሉ በዓለም እይታ እንደ ድክመት ሊቆጠሩ ይችላሉ፣ ነገር ግን በክርስቶስ አስተምሮ ወደ እውነተኛ ደስታና በረከት የሚወስዱ መንገዶች ናቸው። ጌታችን በመቀጠል እንዲህ ይላል፣ ስለ ጽድቅ የምሰደዱ ብፁሐን ናቸው መንግሥተ ሰማያት የነርሱ ናትና። በእርሱ ምክንያት ስንሰደድና ክፉ ስነገርብን እንኳን ደስ ልለን እንደሚገባን ይናገራል። ምክንያቱም ዋጋችን በሰማያት ታላቅ ነውና። ይህ ምንኛ የሚያጽናና ቃል ነው! በዚህ ዓለም ለጽድቅ መቆሙ ዋጋ ያስከፍል ይሆናል። ነገር ግን በሰማይ ያለው ዋጋ ከምንም ጋር አይወዳደርም። ከዛም ኢየሱስ ስለተከታዮቹ ታላቅ ኃላፊነት እና ማንነት ይሰጣቸዋል። እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ። ጨው ምግብን ከመበላሸት እንደምጠብቅና ጣዕምን እንደምሰጥ እኛም በዓለም ላይ በጎ ተጽዕኖ ማሳደር አለብን። ብርሃንም ጨለማን እንደሚያስወግድ የእኛ መልካም ሥራ በሰዎች ፊት ሲበራ በሰማይ ያለው አባታችንን ያከብራሉ። ተግባራችን የእምነታችን ነጽብራቅ መሆን አለበት። መብራ አብርቶ ከዕንቅብ በታች እንደማይሰውሩት ሁሉ እኛም የተሰጠንን ብርሃን ሳንደብቅ ለዓለም ማብራት ይጠበቅብናል። ብዙ ሰዎች ኢየሱስ የብሉይ ኪዳን ሕግ ለመሻር የመጣህ ይመስላችሁ ነበር። ነገር ግን እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ ሊፈጽም እንጂ ለመሻር አልመጣሁም በማለት በግልጽ ተናግሯል። ይህ ማለት የሕጉን እውነተኛ መንፈሳዊ ፍች ላስተምረንና ሊፈጽም መጥቷል ማለት ነው። እርሱ የሕጉን ፊደል ብቻ ሳይሆን የሕጉን ልብ እንድንረዳው ነው የፈለገው። እንዲያውም ጽድቃችን ከፈሬሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት እንደማንገባ በማስጠንቀቅ ከውጫዊ ተግባር ባለፈ የልብ ንጽሕና አስፈላጊ መሆኑን ያስረዳል። ጌታችን የሕጉን ጥልቅ ትርጉም ማሳየቱን ይቀጥላል። ለምሳሌ አትግደል የምሎ ሕግ አለ እርሱ ግን በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ይህም ማለት ግድያ በልብ ውስጥ በሚመነጨ ቁጣና ጥላቻ እንደሚመነጭ ያስተምራል። አንድን ሰው በንቀት ድንቆሮ ማለት እንኳን የገሃነም እሳት እንደሚገባው ይናገራል። ስለዚህ አምልኳችን በእግዚአብሔር ዘንድ ተቀባይነት እንዲኖረው በመጀመሪያ ከወንድማችን ጋር መታረቅ እንዳለብን ያሳስበናል። መባህን በመሰዋ ፊት ተሂድ አስቀድሜ ከወንድሜ ጋር ታረቅላል። ከሰዎች ጋር ያለን ግንኙነት ከእግዚአብሔር ጋር ካለን ግንኙነት ተቆራኝ ነው። በመቀጠል ወደ ዝሙት ጉዳይ ይመጣል። አታመንዝር ብሎን ሕግ ሁላችንም እናውቃለን። ኢየሱስ ግን ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል በማለት የኃጢአትን ስር ምን ኃይል ጥልቅ እንደሆነ ያሳየናል። ችግሩ ያለው በአይናችን እይታና በልባችን ምኞት ነው። ስለዚህ ኃጢአትን ከስሩ መንቀል አለብን። ቀኝ ዓይንህ ብታሰናክልህ አውጥተህ ጣላት ሲል ኃጢአትን ለማስወገድ ማንኛውንም አይነት መስዋዕትነት መክፈል እንዳለብን እያስተማረን ነው። ይህ ቃል በቃል አይናችንን ማውጣት አለብን ማለት ሳይሆን ለኃጢአት በር የሚከፍቱብንን ነገሮች ሙሉ በሙሉ ከሕይወታችን ቆርጠን መጣል እንዳለብን የሚያሳይ ጠንካራ ምሳሌ ነው። ስለ መሐላ ስናገር ከቶ አትማሉ ይላል፣ በሰማይ በምድር፣ ወይም በራሳችን አንመለን። ምክንያቱም ሁሉም የእግዚአብሔር ናቸው። ይልቁንስ ቃላችን አዎን ከሆነ አዎን፣ አይደለም ከሆነ አይደለም ይሁን፤ ከዚህ የወጣ ከክፉ ነው። ይህ የሚያሳየው አንድ ክርስቲያን ምን ያህል እውነተኛና ታማኝ መሆን እንዳለበት ነው። የምንናገረው ነገር በራሱ እውነት ስለሆነ ለማረጋገ ማረጋገጥ ማላ አያስፈልገውም። በመቀጠል በጣም ፈታኝ ከሆኑት ትምህርቶች ወደ አንዱ እንደርሳለን። አይን ስለ አይን፣ ጥርስ ስለጥርስ የሚለውን የበቀላ ህግ በማንሳት እኔ ግን እላችኋለሁ ክፉን አትቃወሙ ይላል ቀኝ ጉንጭን ለሚመታው ግራውን እንድናዞርለት እጅ ጠባብን ለሚፈልግ መጎናጸፊያን እንድንተውለት አንድ ምዕራፍ እንድንሄድ ለሚያስገድደን ሁለት አብረነው እንድንሄድ ያስተምረናል። ይህ የዓለምን የብቀላ አካሄድ ሙሉ በሙሉ የሚገለብጥ ነው። ይህ ትምህርት የይቅርታና የፍቅር የበላይነትን ያሳያል። ይህ ሁሉ ትምህርት የሚጠቃለለው እጅግ በላቀው የፍቅር ትእዛዝ ነው። ጠላቶቻችሁን ውደዱ፣ የሚረግማችሁን መርቁ፣ ለሚጠላችሁ መልካም አድርጉ፣ ስለሚያሳድዳችሁም ጸልዩ። ለምን በሰማያ ለአባታችሁ ልጆች ተሆኑ ዘንድ እግዚአብሔር በክፎችና በበጎች ላይ ፀሐይን እንደሚያወጣና ዝናብ እንደሚያዘንብ ሁሉ እኛም የእርሱን ፍጹም ፍቅር ማንጸባረቅ አለብን። የሚወዱንን ብቻ ብንወድ ከሌሎች በምን እንሻላለን? እውነተኛ የክርስቶስ ተከታይ መለያ ጠላትን እንኳን መውደድ መቻል ነው። በመጨረሻም ይህንን ሁሉ ታላቅ ትምህርት እንግዲህ፣ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ በሚል ኃይለኛ ጥሪ ደመድመዋል። ይህ ፍጹምነት በራሳችን ኃይል የሚገኝ ሳይሆን ሲሆን በእርሱ ጸጋና በመንፈስ ቅዱስ እርዳታ በየዕለቱ የምንተጋለት ግብ ነው። ወዳጆች ሆይ የማቴዎስ ወንጌል ምዕራፍ አምስት የክርስትና ሕይወት ምን መምሰል እንዳለበት የሚያሳይ የመንገድ ካርታ ነው። ልባችንን የሚመረምር አስተሳሰባችንን የሚፈታተንና ወደ ላቀ የሕይወት ደረጃ የሚጠራን ነው። ዛሬ ከሰማነው ቃል አንድ ነገር እንኳን ወስደን በሕይወታችን ብንተገብር ምን ያህል ለውጥ እንደምናመጣ አስቡት። ለዛሬ ያቀረብንላችሁ ትምህርት እንዳስተማራችሁና እንደተበረታታችሁበት ተስፋ እናደርጋለን። ይህንን ቪዲዮ ከወደዳችሁ ላይክ በማድረግ ለሌሎችም እንድደርስ ሼር አድርጉት። የቻናላችን ቤተሰብ ለመሆን ሳብስክራይብ ማድረግን አይርሱ። በቀጣዩ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።